አንዳንድ የኦህዴድ ሰዎች እንደዚሁም በነጃዋርም የሚነሳ ነገር አለ አብይ አህመድ የሆነ ሰዓት ላይ ብልጽግና ፓርቲን ለማቋቋም በዋዜማ ላይ ያለ ከኦህዴድ አካባቢ የመተማመኛ ድምፅ እያጣ እዚ አካባቢ ያለው ድጋፍ እየቀነሰ በተለይም ከአቶ ለማ መገርሳ ጋር በነበራቸው አንዳንድ መሻከሮች ምክንያት በኦዴድ ዘንድ የአብይ አህመድ ድጋፍ እየቀነሰ በነበረ ጊዜ አብይ ነፍስ እንዲዘራ ያደረገው በአዴን ወይም ደግሞ በወቅቱ የነበረው አዴፓ ነው አዴፓን ተንጠልጥሎ ነው የተረፈው እንጂ ኦህዴድ አካባቢ አልቆለት ነበር ብለው በቁጭት ያነሳሉ። ከዚህ በፊት መለስ ዜናዊ አቶ መለስ ዜናዊ ከነ ስዬ አብራ ጋር በነበረው ፍትጊያ በአዴን ነው አትርፎ የአቶ መለስ ዜናዊን ስልጣን ያስቀጥለው የሚልም ታሪክ አለና ያንን ነው የተደገመው ብለው ያነሳሉ። እንግዲህ መጀመሪያ ስህተት ሰራችሁ፣ አላወቃችሁም። በኋላ ላይ አብይ አህመድን ነፍስ እንዲዘራና ከኦህዴድ ከነበረው ድጋፍ ማጣት እናንተ ናችሁ የታደጋችሁት። እንዲህ አይነቱን ነገር ታሪክ አለ የሚያውቁት። እንግዲህ እምልህ ብዙ ነገሮች ሲባሉ ሰማለ ማናውቃቸውም የምናውቃቸው አብይን ኦህዴድ ያስወግደው ብሎ ወይም ደግሞ የፈለገውን እንዳያደርግ እንቅፋት በሆነበት ወቅት ብአዴን ታደገው የሚለው የተሳሳተ የተሳሳተ ሀሳብ ነው ከፋክት አኳያም ችግር ያለበት ምንድን ነው የነበረው ያው ለውጡ እንደመጣ አንተም እንደምታውቀው ተሳታፊ ስለነበርክ የሁሉም አዲስ ዘመን መጣ ብሎ የተለየ ስሜት ፈጥሮ ነበር የኢትዮጵያ ትራንስፎርሜሽን መጣ እውነቱ ለመናገር እኔም አንዱ ተስፋ ካሳደሩት ሰዎች ውስጥ ነበር። አብዛኛው የባአዲን ሁሉም የወቅቱ አመራሮች በዚህ ረገድ ወደኋላ አንዳንዶቹ የላሱ መጡ እንጂ በወቅቱ በተፈጠረው ይሄኛው የባአዲንን ማለት አብይ እንዲህ እናደርገው ሳይሆን ዘንድ የነበረው አብይን እኮ የለውጥ ሙሴ አድርጎ ነው ህዝቡ ዲያስፖራውም፣ የአገር ቤቱ የተማረው ያልተማረውም የነበረው በዛ ስሜት ውስጥ የተለየ ሁኔታ ነበረ ብለህ አትወስድም። እዛ የለውጥ ኃይል ከተባለው እንደውም ማና የለውጥ ኃይል ብሎ የለውጥ ኃይል የሚለውን ስያሜ ለማግኘት ይሽቀዳደም እንደሆነ እንጂ ይሄኛው አካሄድ አደናቃፊ ነው ብሎ ይህኛው ይስተካከል ያለ ኃይል አልነበረም። በሂደት ነገሮቹ ከዛ የጫጉላ ሽር ከሚመስለው እንቅስቃሴ እየወጣ ሲሄድ ህብረተሰቡም ያነሳቸው ጥያቄዎች አልተመለሱም። ይልቁንም ሌሎች ተጨማሪ ችግሮች እየተፈጠሩ መጡ። እንደገና ደግሞ በውስጣችንም የተለያየ አመለካከት በነገሮች ላይ ያለን አስተያየት እየተለወጠ እየተለያየ መጣ። ምን መጣ? ይሄ መስተካከል አለበት። በውስጥ የሚታየው በብልጽግና ውስጥ ማለት በኢህአዴግ ውስጥ የሚታየው እንግዲህ ስቲል ኢህአዴግ ነው፣ በዛ ወቅት የነበረው ኢህአዴግ ውስጥ ያለው ችግር እየተባባሰ እየተባባሰ የመጣበት ሁኔታ ተፈጠረ። እንግዲህ ቅራኔዎች በዛ ውስጥ መልሰው የመጡ የሰፉ እያደጉ የሄዱበት ሁኔታ ተፈጠረ። ያው ጠቅላይ ሚኒስትሩ የሚበላውን ይበል የሚይዘውን ይዞ የራሱን የኔ የሚለውን ኃይል ይዞ ሄደ። ይሄ የኔ የሚለው ከአማራም አለ፣ ከኦሮሞም አለ። ከአንደኛው ግሩፕ አዳኝ ሌላኛው ለመለወጥ የፈለገ አልነበረም። አንዳንድ ግለሰቦች ኦህዴድም ከአማራም ቀስ እያለ ወደ ብዛቱ በተለይ ደግሞ ወደ ታችኛው ካድሬም የነገር የጥፋት መንገድ እየተከተል ነው መታረም አለበት የሚል ሀሳብ እየያዘ የመጣበት ሁኔታ እያደገ መጣ። ይሄ እንደመጣ በሄደብ የትግራው ጦርነት ተከሰተ። ያ ሁሉንም አረገበው። ከዛ የትግራው ጦርነት ደግሞ በሂደቱና ወደ ማለቁ ሲደርስሙ የተለያዩ ልዩነቱ ሀሳቦች እያደጉ እያደጉ መጡ። የነበረው ሁኔታ ይሄ ነው እንጂ በአዲና ላይ ሆዴት ለዋጅ የሆነበት ታሪክ አላውቅም። ምን ይመስኛል እንግዲህ ዶክተር ገዱ ምናልባት አሁንም ይህንን መረጃ ማጥራት ከተቻለ ነው አብይ አህመድ የአማራ ክልል ስጋት ሆነበት በተለይ አመራሩ ላይ እናንተን ጭምር በእናንተ በኩል ያሉ የገዱ አንዳርጋቸው ኔትወርክ፣ የደመቀ መኮንን ኔትወርክ የሚባሉ አሉ። እንግዲህ እነሱ ናቸው ያንን መሰባበር አለብን፣ በተለይ የገዱ አንዳርጋቸው ኔትወርክ ካልተበጣጠሰ አማራ ክልልን መቆጣጠር አንችልም፣ የሚል ነገር ውስጥ ገብተው ከዛ ውስጥ ሁለት የኦህዴድ ባለስልጣናት ናቸው እነሱ ቁጭ ብለው መክረው እንዴት የእናንተን ኔትወርክ መበጣጠስ እንዳለባቸው እነዚህ ኔትወርኮች ከተበጣጠሱ በኋላ በየትኛው ኔትወርክ መተካት እንዳለበት በተለይ አሁን አቶ ተመስገን ጥሩነ በሚመሩት የአማራ ባለስልጣናት በዛ ኔትወርክ መተካት እንዳለበት አምነው ያን ሲሰሩ ነበር የሚል ነገር ተነስቷል። እንደዛ የሚባል ኔትወርክ አለት? በእርግጥ የክልሉ አመራር ከፍተኛ አመራር ነበሩ። ክልሉን እውነት ለመናገር በእርሶ ጊዜ የነበረው ሁኔታና በሌሎች አመራሮች ጊዜ የነበረው ሁኔታ አንድ አይደለም። የአማራን ሕዝብ ለመጠበቅ በተወሰነ ደረጃ መስዋዕትነት እንደከፈሉ በቅርብ የማውቀው ነገር አለ፣ ግን እንደዛ የሚባል ኔትወርክ አለ፣ ያንን ኔትወርክ እየበጣጠሰ ነው አማራ ክልል ያዳከመው የሚባል ነገር አለ። እንግዲህ በመጀመሪያ ደረጃ ብልጽግና የሚፈራው ሰዎችን አይደለም። ሰውን አይፈራም፣ አያከብርም። የሚፈራው ሀሳብን ነው። የሚፈራው ሀሳብን ነው። ምናልባት አንድ ግለሰብ እኛ ሁን ምናልባት ማስተላለፋቸውን ሀሳቦች ፈርቶ ሊሆን ይችላል እንጂ ለስጋት የሚዳርግ ኔትወርክ እኔ የለኝ። የነበረኝ ፎርማል መዋቅር ፎርማል ከክልል እስከ ቀበሌ መንደር ድረስ የተዘረጋ ጠንካራ የድርጅት፣ የአስተዳደር፣ የጸጥታ መዋቅር ነበር። ያ ጠንካራ መዋቅር ያንን ጠንካራ መዋቅር በእጁ አስገብቷል። አሁን እየተጫወቱበት ነው ያለው። ምን የተለየ መዋቅር፣ የተለየ ኔትወርክ አለና? የተለየ ኔትወርክ የሚያስብለው ነገርም የለም። ፎርማሊ ከክልል ጀምሮ እስከ መንደር ድረስ ያለውን መዋቅር በሚገባ በብቃት ማንቀሳቀስ የምንችል ሰዎች ነበር። ክልል ደረጃ የአማራ ክልልም ማለት ዳር እስከ ዳር ክልሉን በሙሉ በግምት ሳይሆን፣ ወይም በሆነ ሳይሆን፣ ስርዓት ባለው መንገድ በአሰራር የምናንቀሳቀሰው ነበር። ያንን መዋቅር ኔትወርክ የሚሉት ያንን ከሆነ ያንን በእጃቸው ተረክበዋል። ከዛ ውጭ የሆነ ኔትወርክ ከሆነ የለም፣ ወይ የፓርቲ መዋቅር ነው ወይ የመንግስት መዋቅር ነው የነበረው ወይም የጸጥታ መዋቅር ነው። እነዚህ ሶስቱም በእጃቸው ነው ያሉት፣ በእጃቸው ነው ያሉት። አሁን አፈራርሰው ጨርሰዋቸዋል፣ የነበረውን መዋቅር እኔ የምኮራበት የተሻለ ስራ በተለይም ደግሞ በክልል ውስጥ የፈለከውን መስራት የምችልበት መዋቅር ነበረ። የተደራጀ እንቅስቃሴ የሚያደርግ ስርዓትም ጭምር የነበረው ነው። ያንን አስረክበናቸዋል። አሁን መስራት ካለባቸው ያንን ራሱን አጠናክሎ መስራት ወይም ደግሞ የነሱ የሚሆነውን አደራጅቶ መስራት ነው እንጂ የገዱ ኔትወርክ የሚባል ነገር አልነበረኝም። ፎርማል መዋቅር ነው። ወደፊትም ይኖራል ብዬ አልገምትም። አሁንም እነሱንም መቃወም ከፈለግኩ የምቃወመው ግልጽ በሆነ መንገድ አሁን እየተደረገ ያለውን ትግል በመደገፍ ነው እንጂ በኔትወርክ የተለየ ኔትወርክ በመፍጠር አይደለም ማለት ነው። ያ ለጭዶ ወገድ የሚያስችል ኔትወርክ ቢኖረኝ እስካሁን አልችለው ምንም ወደኋላ መራገር የለኝ። ነገር ግን አጋጣሚ የለኝም ማለት ነው። በዚህ ሀሳብ ሰው ሊጎዱበት፣ ሊያሸማቀቁበት ድሮ እንግዲህ ከኔ ጋር ብዙ ሰው ነው የሰራው ከክልል ጀምሮ እስከታች ድረስ እኔ የምመራው የሰው አይላል ያንን ለማስራራት ለማሸማቀቅ አንገቱን ለማስደፋት ጎንበስ ቀና ብሎ አገልጋይ እንዲሆን ለማድረግ ካልሆነ በስተቀር የተለየ ኔትወርክ የለም። እንግዲህ ወደዛች ደብዳቤ እንምጣና ወደ ወቅታዊው የአማራ ክልል አጠቃላይ ትግል እንገባበታለን። ያ ደብዳቤ በጣም አብይ አህመድን ከገለጹ አብረው ሰርተው ግን አብይ አህመድን በትክክል ከገለጹ ሶስት ሰዎች እኔ እስከማቆ ድረስ ሶስት ሰዎች መሃል አንዱ እርስዎ ነት ታየደንዳ ባጭርም ቢሆን አብይ አህመድን የገለጸበት መንገድ አለ አረመኔ በሚል ቃል በመጠቀም እንደዚሁም የኦፒዲዮ ሌላው የኦሮሚያ ብልጽግናም አባል ነበረ ሚልኬሳ ሚዳጋ የሚባል አሁን ወደ ካናዳ አካባቢ ያለ ነው የክነለማ መገርሳ ጋር አብይ አህመድ ያባረራቸው ናቸው እሱም እንደዚሁ የገለጸበት መንገድ በኋላ ያው የእርሶ ደብዳቤም አለ አብይ አህመድን በትክክል ገልጿል እንደዛ አብይ አህመድን የገለጸ ሌላ ሰው ቢኖር ምናልባት ቢናም ኮሎኔል ቢንያም የሚባል የኢንሳ የአብይ አህመድ ጓደኛ የነበረ ሰው ነው በትክክልም የገለጸው። ወይም ደግሞ እነጌታቸው ረዳ እስቲ ስለዛ ደብዳቤ በአጭሩ መግለጽ ከተቻለ አብይ አህመድን በብዙ መልኩ ገልጿል። በአመራር ብቃት፣ በተለያዩ መልኩ ደካማ እንደሆነ፣ አቅመቢስ እንደሆነ ያሳዩበት ደብዳቤ ነው። በአጭሩ ስለ ደብዳቤ ንገሩ። ያው እንግዲህ ያንን ጽሁፍ ምንድነው ይህ ያለኝን ምልከታ የገለጽኩበት ነው። ያ ምልከታ ደግሞ ስላለው ሁኔታ በዝርዝር ለማንሳት ሞክሬያለሁ። የሚታዩንም መፍትሄዎችም ጠቁሚያለሁ። እንግዲህ መሳይ፣ አሁን ስለ አንድ ሰው ስደጋግመው ብውል ምንም ጥቅም የለውም። እርግጠኛውን የምነግርህ ግን አሁን ከጠቅላይ ሚኒስትር አብይ አህመድ ጋር እየሰሩ ያሉ ሰዎች እድሉን አግኝተው እዛ አካባቢ ወይም ቢወጡ ወይም የተለየት የሚኖራቸው ምናልባት እኔ ከገለጽኩት በላይም አድርገው ሊገልጹት ይችላሉ። እየገምታ አብሮ የሰራ ሰው ደፍነው ቃላ ለመስጠቀር እኔ የገለጽኩት ምናልባት ቃላት አንሶ ሊሆን ይችላል። ከዛ በላይ የሚገልጹ ከሁሉም በላይ ስለ ህዝብ ያለ አመለካከት ነው። ስለ ሰው ልጆች፣ ስለ ሰው ያለ አመለካከት ነው። ለሰው ርኅራሄ የሚባል የምታያሪ ምን ያህል ቀውስ እየፈጠረ እንደሆነ እያየው ኢትዮጵያ የትርምስ ሀገር እንድትሆን ያደረገ ነው። እና አይበቃኝ መሳይ ገልጨዋለሁ፣ ሌሎቹም ገልጸውታል እንደው ስለ ግለሰብ ማንሳት መጣል፣ አሁን የኢትዮጵያ ህዝብ ሁሉም ሁሉም ማለት ይቻላል የተገነዘበው ጉዳይ ስለሆነ እኔን እንድደጋግመው ለምን ታደርገኛለህ ብዬ ነው። እንግዲህ ያ የመጨረሻው የምክር ቤት አጋጣሚ ነው። እንግዲህ እርሱንም በሰፊው በተለይ የነበረውትን ብሶት ለህዝቦት ያሉትን ድጋፍ እና ቀናይነት ለህዝብ ቅድሚያ መስጠትን ያሳዩበት ያረጋገጡበት ትልቅ መድረክ ነው። በእውነቱ በእለቱ ሁላችንም ቆመን ያጨበጨብ ነው። በዛ ደረጃ እሉ ውስጥ የሚያስገባ ነው የነበረው፣ ሁኔታና ምንም ፍርሃት በሌለበት መልኩ ሕሊናዎ የፈቀደውን አድርገው በዛ አይነት በታሪክ ሊታወስ የሚችል ንግግር ነው። ብዙዎቻችን በወቅቱ አስተያየትም ስንሰጥ ያለው ይህን ነው። ይሄ ለታሪክ የሚቀመጥ ንግግር ነው፣ ታሪክ ሲያወሳው የሚኖረው እንደሆነ ገልጸን ነበር በወቅቱ እና ያኔም አድናቆታችንን ሰጥተናል። እንደው ስለሱ እለት እናንሳው። ይሄ በብልጽግና ባለስልጣናት ተከበው በዛ መሀል ሆነው ነው ያንን አስተያየትና የምክር ቤት ውሎ ላይ አቋሙን የገለጹት። እንዴት ነበረ? ከዛ በኋላ ሲደረሰቦት ነገር አለ? እንግዲህ እዛ መንድር ላይ እንዲህ መናገር ሊያስከፍል የሚችለውን ዋጋ በደንብ ነው የምንረዳው። መሳይ እንግዲህ ያንን ስናገር ከዛ በፊት ከአንድ ዓመት በፊት እንደዚው አይነት እድል ኑራ ለመጠቀም ሂጄ ተከልክያል። በተለይ ወለጋ አካባቢ የነበረ ጭፍጨፋ ነበር እና ያንን ለማውገዝ እድል የሚሰጥ የምክር ቤቱ ስብሰባ ነው ተብሎ ሰምቼ እጅ ነበር። እድል ተነፈገኝ መናገር አልቻልኩም፣ ግን በእጀ ልዩነት እንትን ብዬ ወጣ። ይህኛው ስህድ እድል አገኛለሁ ብዬ አላሰብኩም ነበር። ነገር ግን በድምፅ ቢሆን እጀን አውጥቼ ልዩነት ያለ መሆንን መግለጽ አለብ ብዬ ነው እንትን እነዚህ አስቸኳይ ጊዜ አዋጅ የታወጀባቸው ወገኖቼ እኔ ሳስተዳደራቸው የነበረ ናቸው። ማስተዳደሪያ ብቻ ሳይሆን የተሻለ ለውጥ የልማት የተሻለ ልማት፣ የተሻለ ዲሞክራሲ፣ የተሻለ ሰላም ተጠቃሚ እንዲሆኑ በማሰብ ብዙ መስዋዕትነት በሚያስከፍል የለውጥ እንቅስቃሴ ውስጥ ራሴን ያስገባው ሰው ነው እነዚህ ጦርነት የታወጀባቸው ወገኖችን ወይም በጠቅላላይ የአማራ ህዝብ እኔ በክፉ በደጉም አፍሬያቸው የኖርኩ በክፉም በደጉም መሳይ ልጆቻቸውን እንዲያስተምሩ፣ ጤናቸውን እንዲጠብቁ፣ ግብርና እንዲያሳድጉ፣ ሰላም እንዲያገኙ አብሬያቸው አብዛኛውን የአማራ ክልል መሬት የረገጥክ ሰው ነው። አብዛኛው የአማራ ክልል ህዝብ ጋር የምተዋወቅ ነው። በነዚህ ሰዎች በዚህ ህዝብ ላይ ነው ጦርነት የታወጀበት። በዚህ ህዝብ ላይ ነው አረመንያዊ የሆነ ጭፍጨፋ የተካሄደበት። አስቸኳይ ጊዜ አዋጁ የታወጀው ብዙ ጭፍጨፋዎች እየተካሄዱ ባሉበት ወቅት ነው። ብችል እዛ ህዝብ ጎን ነበር መሰለፍ የነበረብኝ። ቢያንስ እንኳ ያንን ባልችል፣ በምክር ቤቱ ያለችውን አጋጣሚ እጅን በማውጣት ያለኝን ወገናዊነት ማሳየት አለብኝ ብዬ ነው ወደዛ ትን የገባው አጋጣሚ እድል ከተሰጠኝ ብዬ ማስታወሻ ላይ ነጥቦችን አዘጋጅቼ እንጂ ነበር። አጋጣሚ እድል ተሰጠኝ፣ ያንን እድል ተጠቅሜ ያንን ተናክሮ የሚመጣ ነገር እንዳለ አውቃለሁ። ገና ስብሰባ ውስጥ አልገባ፣ ግን ምሬት እምልህ የእኔም ኑሮ ቢሆን ከሞላ ጎደል ከቁም እስረኛ የሚለይ አልነበረም። ከምክር ቤት ከመናገሬ በፊት በስጋት ውስጥ በስጋት ውስጥ የምኖር ነበር። ከምክር ቤቱ በኋላ ያንን ከተናገርኩ ደግሞ የከፋ ነገር እንደሚደርስብኝ አውቅ ነበር። ይህ ድረስ የህሌና ስታገለግላቸው ይኖርከውና እኔንም ሲያከብሩኝ ከፍ ከፍ ሲያደርገኝ ነበረ ነው የአማራ ሕዝብ እኔን ከደረግኩት ከሰጠሁት አገልግሎት በላይ ከፍ ከፍ ሲያደርገኝ ነበረ። ሕዝብ በእኔ ክብር የቆመ ሕዝብ ሲያመሰግነኝ የነበረ ሕዝብ ከሰራው በላይ ይህ ህዝብ ተዋረደ፣ ተጨፈጨፈ። በዚህ ወቅት እንኳ ያምረው ኑሮ በሰቀቀል ለሚኖረው ኑሮ ሌላስ የተመቸ ነገር ቢኖር መስዋዕትነት የሚከፍሉት እኮ የ20 ዓመት ወጣቶች ናቸው። የ30 ዓመት ወጣቶች ናቸው። የእኔን ያህል እንኳ ያልኖሩ ወጣቶች ናቸው መስዋዕትነት የሚከፍሉት። ለእነዚህ ያለኝን ወገናዊነት መግለጽ፣ እነዛ በየአደባባዩ የተገደሉ ህፃናት፣ ሴቶች ያለኝን ወገናዊነት መክፈል ማነው ማሳየት። ምንም እንኳ ሌላ ነገር ማድረግ ባልችል፣ ያንን ማሳየት መቻል ለእኔ እንደ ትልቅ እድል አድርጌ ነው የቆጠርኩት፣ እና ያንን የምክር ቤት ስብሰባ እንደ ትልቅ እድል የሚካፈለውን አይደለም እድሉን ማግኘት የተመለከተ ማዋከብ ሌላ ነገር ሊኖር ይችላል፣ ግድያም ሊኖር ይችላል፣ እስርም ሊኖር ይችላል። ያንንም ሁሉ ቢመጣ እንዳመጣጡ እቀበለዋለሁ ብዬ አምኜ ነው ያንን የተናገርኩት። እንደሆነውም ትናለው። በነገታው በተወሰነ ቀን በኋላ በነገታው ጀምሮ ያው ሁልጊዜ በሬም ላይ የሴኩሪቲ ሰዎች አሉ፣ ሁልጊዜ ሰርቪላንስ የሚሰሩ ወጥቼ እንኳ ወደ ከተማ ሂጄ የምመለስም ከሆነ ይከታተሉ ከኔ ቤት የገቡ ገብተው የወጡ ሰዎች ሁልጊዜ፣ ገብተው የወጡ ሰዎች ምንድነው ያላቸው ግንኙነት ተብሎ ይጠየቃሉ። የሰቀቀን ኖሮ ነው። ግን በእኔ ምክንያት ሌሎች ሰዎች እንዳይጎዱ እፈልግ ነበር። ነገር ግን እኔ የሆነው ነገር ቢደርስም ዙር ዙር ያንን ለመቀበል ተዘጋጅቼ ስለነበረ መታፈን፣ መንገድ ላይ ጎዳና ላይ አምስት ስድስት መኪና ከቦ መኪናን አስቆሞ አዋርዶ ኮምፒውተሬን ማስታወሻዬን ስልኬን መታወቂያ ሁሉ አልቀረም ያንን ሁሉ በአደባባይ እንደዛ አድርጎ ሐራስ የማድረግ ሁኔታዎች ተደርገዋል ነገር ግን ካደረግኩትና ከጠበቅኩት አኳያ ምንም ማለት አይደለም ያለ ምን እንደሆነብኝ አሁን ደግሞ በተለይ ጓደኞቼ ማውቃቸው ወዳጆቼ ንጹሐን ወጣቶች ሽማግሌዎች እስር ቤት ከሚማቀቁት አኳያ የኔ ምንም እንደንትንም የምትቆጥረው አይደለም ምንም አገሩ እንግዲህ ዶክተር ገዱ ያው ያን ነገር ካደረጉ በኋላ በይፋ የአገዛዙ አደጋ ተደርገው እየታዩ ነው የሚገኙት። በተለይ ውጭ ሀገር ከወጡና አንዳንድ ፖለቲካዊ እንቅስቃሴዎችን በግልጽ በተለይ ያኛውን በጣም በጣም በብዙዎች ዘንድ እየተጠቀሰ ያለውን ያንን መግለጫ ልበለው ወይ ደብዳቤ ከጻፉ በኋላ የስርዓቱ ቁጥር አንድ አደጋ ተብለው ከሚታዩ ሰው አንዱ ሆነዋል። ወደዛ ሄዳለሁ፣ ወደዛ መጣለሁ። ግን እንደው መልስ መስጠትም ካለቦት አላውቅም። ስለዚህ ስለ ሰኔ 15ቱ ነው ግድያ በተመለከተ በአማራ ክልል ባለስልጣናት ስላለቁበት መረጃው ከሌሎት ወይም ደግሞ መናገርም ካልፈለጉ ሊያልፉት ይችላሉ። ግን መጠየቅ ስላለብኝ ነው። እኔ በአንድ ወቅት ላይ ያናገርኳቸው አንድ የኦህዴድ ባለስልጣን፣ ለጊዜው ስማቸውን መግለጽ አያስፈልግም፣ ነገሩን ሁኔታውን በደንብ የተረዱ ናቸው። እውነቱን ብናወጣ የአማራ ክልል ይፈርሳል፣ የአማራ ክልል አንድነት ይናጋል ብለን እንጂ እውነቱ ይታወቃል አሉ። ለምን ይህንን እንዳሉት አልገባኝም። ግን እንደው ስለ ሰኔ 15ቱ የኢትዮጵያ ሕዝብ እንዲያውቅ የሚፈልጉት ነገር አለ በዚህ አጋጣሚ ይህንን ያነሰው ቢናገር ጥሩ ነበር። የአማራ ክልል እኮ የፈረሰው መሪዎቹ ሲገደሉ መሪዎቹ ሲገደሉ ፈርሷል። ከዛ ወዲህም እኮ ያገኘውም የለውም እና መሳይ ብዙ ጊዜ በተደጋጋሚ የተገለጸ ጉዳይ ስለሆነ በወቅቱ የተፈጠረው አለመግባባት ዞሮ ዞሮ አማራ ክልል አመራሮችን ህይወታቸውን እንዲያጡ አድርጓል። አመራሮች ብቻ ሳይሆኑ ክልሉ ከዛ በኋላ የታወከ እንዲሆን እንዲሆን ተደርጓል። ያ የሰኔ 15ቱ የፈጠረው ጠባሳ በክልሉ ያስከተለው ምስቅልቅል በጣም ብዙ ስለሆነ ይህ እንግዲህ በዝርዝር ወደፊት በዲቴል የሚያውቁ ሰዎች በጥናትም ተመስርቶ ወደፊቱ ትውልድ መማሪያ የሚሆንበትን ሁኔታ እየፈጠሩ መሄድ የሚያስፈልግ ይለኛል። እኔ የማውቀውን በየወቅቱ በጊዜው ብዙ ስለተነጋገርን፣ ብዙ ስላልንበት አሁን ደግሜ ያንን የምልበት ሁኔታ አይኖርም እንግዲህ ወደፊት ደግሞ እድሜው እና ደህና ከሆንኩ አጥንቼ በዝርዝር አጥንቼ በጽሁፍ እንዲገለጽ የቀሩ ነገሮች ያልተገለጹ ነገሮች ካሉ ወደፊት የሚገለጹበት ሁኔታ እንዲመቻቹ የበኩሌን ጥረት አደርጋለሁ ነገር ግን ዙሮ ዙሪያ የጥላቻ ፖለቲካ ነው የአማራ ክልል አመራሮችን ጓደኞቻችንንም ያሳጣን ማለት ነው።